ሰላ ፍሬንዶች እንዴት ናችሁልኝ ሁሉ አማን ነው ወይ? አብርሽ የቄራው ነኝ። ዛሬ መጥቻለሁ። እንግዲህ ዛሬ ወደ 200 ሺ ልንገባ እንግዲህ አንድ 100 ምናምን ሰዎች ናቸው የቀራችሁት። እስኪ ሰብስክራይብ ሰብስክራይብ አድርጉና ወደ 200 ሺ እንግባ እና አብረንና ክብር ላለው። በተረፈ እስኪ ዛሬ የምንውለው የት ነው? እስኪ ገምቱ የት የምንውል ይመስላችኋል? ከርዕሱ እንደተረዳችሁት መቼም ያው ዱባይ ዱባይ። እንግዲህ አጀንዳ እንዳታጡ እያሉን ነው እንግዲህ አጀንዳ አንዳንዴ ቀንሱልን

በአጀንዳ ላይ አጀንዳ ሲደራረብ ጥሩ አይደለም እንዴ ከዚህ ጋር ከመተቱ ስናልፍ እንደገና ሌብነቱ ከሌብነቱ ደላላው ከደላላው እህቶቻችን መበላት ከእህቶቻችን አለፍን እና አሁን ደግሞ የጥጋብ ደግሞ በወንድ መጣላት ላይ ደርሰ ደርሰናል ጉቺ የምትባይ እካክ ይቺ ሉሊት የምትባል እካክ ሴተኛ አዳሪዎች እየመጡ የሰዋል ሙጭ ልፍ ነው የሚያደርጉት ለሰከንድ እንኳን አይቀመጥም ሙጭ ልፍ እና ሌላውን ጨዋ ዱባይ ላይ የሚኖሩ እህቶችን

አበሻ እኔ የጠይም የጥቁር ቆንጆ አበሻ ሚሊዮን አይቻል ያምራል። አንቺ ግን ጥምምም አርጓ ፍሽኑላ ነው የፈጠረሽ። ከድህነቷ ግማቷ ላይ አራዳች። አንቺ ስራሽ ነው መሸጎር። እንግዲህ ጉቺ ታቋታላችሁ። እንግዲህ አሁን መነጋገሪያ ሆናለች። እስኪ ዛሬ ዘና ፈታ እያልን እስኪ አንዳንድ የሚጋጩ ቃላቶች እንዲሁም ደግሞ ለሴቶች እንግዲህ አንዳንድ ምክሮችን ጣል አድርጌ አልፋለሁ።

መጀመሪያ ምን አይነት ሴት ናት? ምንድነው አላማዋ? ምን ስታስባለች? የሚለውን አንድ ቪዲዮ ላሳያችሁ ና ከዛ በኋላ ቀጣዩ ባልዮስ ምን አለ፣ የአዲስ ፍቅረኛ ምን አለ። እንግዲህ እኔም የሚያስቀኝ ምን እንደሆነ ታውቃላችሁ። ብዙ ጊዜ ላችኋለሁ፣ አይደለም ሚስቴንም፣ ከጎኔ አምጥቼ ብዙ ጊዜ አላመጣትም። አልፎ አልፎ ጠብታ እንኳን ለማመጣት ተሳቀቄ ነው። ለምን? ሚዲያ ያየው ነገር እፉ ነው ስላችሁ

ያው እውነታውን ስለማቅ። ስለዚህ ይሄ ለአንድ ወርና ለሁለት ወር ለሚቆይ ፍቅር ያዙ ይልቀቁኝ፣ እኛ ምን እናድርጋችሁ? ሁኬርስ እሺ፣ የተለየቀ ያላችሁ ነው የሚመስለው። ከሴቶች እኮ እንደው ያዙ ይልቀቁኝ ስትሉ፣ እንዴ፣ ወንዱም ሊጣ ሊጣም በቃ እየመጣ ሚዲያ ላይ በቃ ምንድን ነው ትዳር ፍቅር፣ ከመቼ ወዲህ ነው ሚዲያ ላይ ወጥቶ መቦትረፍ እና ሚዲያ ላይ እንዲ መዝረክረክ የተጀመረው?

ፍቅር እኮ መተሳሰብ ነው። ፍቅር እኮ መከባበር ነው። ፍቅር እኮ ኧረ ብዙ ነገር ማለት እንችላለን። ቤት ውስጥ ሊያልፍ የሚገባውን ነገር ሚዲያ ላይ አምጠታችሁ ምን አድርጉ ነው የምጨቀጭቁ? ነው ደግሞ የሚገርመው ወንድ ታቶ ነው የምትቀማሙት የሚባለው ምናምን የሚባለው ነው። እሺ እስኪ ጉቺ ምንድ ምን ብላ ነበር? አንዴ እንስማትማ። ባሎቻችን አንታናጣቅ፣ ባልመንጠቅ ኃጢአት ነው። ባልማበሳጨት ጽድቅ ነው እንዴ

ባላለመንከባከብ ለመንከባከብ ጽድቅ ነው እንዴ? አንቺ አማረሽ አንገብግበሽ አስጩኸሽ እንደ አምቡላንስ ዊ ዊ ዊ እያለ ከአንቺ ቤት ወጥቶ እኔ ጋር ከመጣ በኋላ ምን መክሬ ወደ አንቺ እንድመልስልሽ ፈልገሽ? እንደዛ ነው ፈልገሽ ባልጨርሰናል የምንለው። ያን ሰዓት ባልሽ እንድሽ ላይ እያለ በስነስርዓት እኔ ልምከርሽ እህቴ። ከሄደ በኋላ ማለቃቀስ ነጮህ ምናምን

ባል ማንከራ ትጽድቅ አይደለም። ባል በአግባቡ ያዙ። ከሄደ በኋላ የኔ ኃላፊነት ነው እኔ ጋር ከመጣ በኋላ። ባል ሼኒ ነው። አይ ኤም ሶሪ ሶሪ። አፍሪካ እንደሰማችሁት ነው ማለት ነው። እንግዲህ በአሁን ዘመን በቃ እኔ ወንድ የጠፋ ይመስል እነጉችንም እነማን ባቃቸውም፣ እውነታውን ግን ከመናገር ምን የሚያግደኝ ነገር ስለሌለ ስለማቅ ነው ባህሪ ይሄን ማለት ነው። እና ምን ምን እሺ ነው አሁን ለምሳሌ የሰው ባል

ምንድን ነው የሚያረካችሁ? ማለት ወንድ ጠፍቶ ነው? መቼም ለእሷ ያልሆነ ለእኔ የሆነኛል ብለሽ እንደማጣብቂ እርግጠኛ ነኝ። እሷን ጥሎ እንደሄደ ነገ ደግሞ አንቺንም እንደሚተወሽ እርግጠኛ ሁኝ ማለት ነው። ለምን በአንድ የሚረጋ ወንድ ቢሆን ኑሮ በእሷ በጸና ነበረ። ነገር ግን እንደው ቢጣሉ እንኳን ማፈልጭ ነው የምትሉት። በቃ ካላስ ከመጣ በቃ ካላስ፣ የዚህን ያህል አራራው ሄዷል፣ ፉል ብሏል ማለት ነው። አልገባኝም

አሁን እስኪ ስለሚጋጩት ነገሮች አሁን የሷን ባህሪ እንግዲህ አይታችሁታል። ማንም ወንድ ከመጣ ተቀብዬ ማቀልጭ ነው የምለው በቃ ማቀልጭ ነው ። ማቀልጭ ምናምን የምንለው ድሮ ነበረ እና በቃ ካላስ ያኔ እንትን ነው ያውም ለአንድ ወር ለሁለት ወር ለሚቆይ ነው። አሁን ታያላችሁ። ይሄ ይሄ አይቆይም። ስለማቅ ነው ግን ያዙ ይልቀቁኝ አባባላቸው የሆነ ትዳር ላይ ስንት መስዋዕት የከፈሉ ስንት በትዳር ጸንተው አራያ የሚሆኑ ሰዎች ምናምን ያክል እንኳን እንደዚህ ልባቸውን አሳብጠው አይናገሩም። እንስማቸው እስኪ።

ባልየው ባልየውን ጀመር ባልየው ምን አለ መጀመሪያ ቀምታ ነው ምናምን ነገር ብለው እንትን ሲሉት የሱ መውጣት መጀመሪያ ከሱ ሊጀምር ብዬ ነው ያው ለእንትኑ እንዲመጭ እስኪ እንስማ ምንድን ነው ያለው የሚጋጨውንም በዛው እናያለን ብዬ ነው የሰው ባል ቀምታ ነው እያላችሁ የምታወሩ ከየትም ቀምታኝ አይደለም ትዳር አልነበረኝም እኔ ራሴን የመጣሁት ጉች የመጥት ሰው

ትዳር አልነበረኝም። እንደሰማችሁት ነው ማለት ነው ባጭሩ ማለት ነው እንግዲህ አሁን ምንም የለኝም ትዳርም የለኝም ምናምን ምናምን ብሏል፣ ተናግሯል። እሱ ራሱ በአንደበቱ ወጣና ተናገረ ምናምን። ከዛ በኋላ አብረው ደግሞ መጡና እዚህ ጋርም የተናገረውን፣ እኔ ጋብቻ አለ የሚሉ ካሉ ደግሞ መረጃውን ያምጡ፣ የጋብቻ ሰርተፊኬት አምጡና አሳዩ። ያ እንግዲህ ነው ያለው ነገር

የናንተ የወዳጆቼ የጠላቶቼ ነገር ነበረ ያሳሰበኝ። የእውነት ሆነስትሊ ወዳጆች እና ጠላቶች አዝናችሁ ነው ባልኔ ነጥ በቤተሰቦቼ በኩል ላለው መልስ ሰቶ እውነት ይሄ ነው ጋይሶች እ በቀጣይ ለሚኖረው ነገር እግዚአብሔር መልካም ነው። እግዚአብሔር የወደደው የፈቀደው ይሆናል። ማመን እግዚአብሔር ነው።

የወሰድኩትም የምመልሰውም ሰው የለም። በዚህ አጋጣሚ ቁጭ ብለሽ እያዳመጥሽን ከሆነ እህቴ የአምሽ የድሮ ፍቅረኛ ወይም የአሁን የልጁ እናት፣ በማወቅም ባለማወቅም ስሜትሽን የሚጎዳ ንግግር ተናግሬ ከሆነ በጣም ይቅርታ አድርጊልኝ። ያው

የአንችም እግዚአብሔር መልካሙ ሁሉ እንዲያጋጥምሽ እመኛለሁ። አዎ እዚህ ጋር እንግዲህ ያው የሱ ፍቅረኛ ምናምን ጋር ሚስት ድሮ የ ወይ ወደሱ ስንገባ እንትን እንላለን እንደ አውርተው ነበርና በጣም ዘርጥጣት ምናምን ምናምን ነበርና አሁን እንደዚህ ሆኗል። በቃ ዘመኑ እረኛ ወንዶች ውድ ሆነን እንዴት ነው ነገሩ? ራሳችንን እንቆልል ማለት ነው። በቃ ተስፋ አለን ማለት ነው።

ይሄ አምስት ለአንድ ምናምን ስድስት ለአንድ ወደፊት ይሆናል የሚባለውን አፋጠናችሁት ያፋጠናችሁት አልመሰላችሁም ግን በጣም አፋጠናችሁት።

ወንድ ልጅ በፍቅር እና በትዳሩ አክብሮ እንዳይኖር የምታደርጉት እንደናንተ አይነቱ አለሌ ሴቶች እንደሆናችሁ ሳልነግራችሁ አልቀርም። ያ በቃ ካላስ እውነታውን ስናገር ለምን ትዳሩ ላይ እንዳይጸናና ትዳሩ ላይ ትዳር ላይ ወይም ደግሞ ፍቅር ግንኙነት ላይ ግጭት ይኖራል። ሰውና ሰው ናቸው፣ ይጋጫሉ እኮ ግን ግጭቱን ደግሞ በመነጋገር ወይም በምኖ በተለያየ ነገር ታር ተታርቃችሁ ትቀጥላላችሁ። ከዛ ውጭ እንዲህ አይነት ሴቶች በበዙበት ዓለም ላይ ግን ከባድ ነው ለእኛ ለወንዶች ለምን

ባክ ዘራይ ወደዛ ነው ምን አንቺ ብትጂ እሷ ትመጣለች ይልሻል። ያ ናይጄሪያው እንዳለኳችሁ አርክሶ እንዳየን ዱባይ ማ የመጣው መዘዝ መዘዝ አይደለም። ኧረ ሰከን ንበል። ሌባው ያለው እዛ፣ አጭበርባሪው ያለው ደላላው ያለው ገውጡ እዛ፣ አርቲስት ሌባ ያለው እዛ፣ በቃ ወንድ የሚቀማመው እዛ፣ ያኔ መተት የሚደራረገው እዛ። ምንድን ነው ከየትኛው የመጣችሁ ከየትኛው ከውከብ ከየትኛው ዓለም ነው ዱባይ ላይ የመጣችሁት? እኔ አልመልሳላችሁኝ እኮ

እንደኛው ኢትዮጵያ አይደላችሁ እንዴ እንደኛው ስደት ሄዳችሁ አይደላችሁ እንዴ እንዴት ነው የትኛው ክብር ነው እስኪ ደግሞ እኔ የቀመ እንደውም እዚህ ጋር ምን እንዳለችን እንስማው መጀመሪያ እሱ በቃ ምንም ትዳር የለኝም እስኪ ካላችሁ አምጡ ምናምን እያለ ነበር እዚህ ጋር ሲያወሩ ደግሞ የተናገሩትን እንስማን ከዛ በኋላ የምንናገረውን እንናገራለን አጋጣሚ አምስት ልጅ አለው አይደል አባት ነው ልጅ አለው ልጅ አለው የልጅ አባት ነው ልጁንም አልካደም

ሲያገኘኝም ልጅ እንዳለው ነግሮኛል። ያው እኔም ልጅ አለኝ ከሱ በፊት፣ እሱም አንድ ልጅ አለው። ጓደኛ ነበረች ነግሯቸው፣ አለያይቶ ይሄው። ደግሞ እግዚአብሔር የፈቀደው እህል ውሃ የሆነው ይሆናል። ለአሁን ከኔ ጋ ነው፣ ነገ ደግሞ የፈጣሪ ፈቃድ ነው። ነገ ምስጢር ነው። የዛሬን ደስተኛ ነኝ። ይሄው ነው ያለው ነገር

ግራ የገባችሁ ካላችሁ ያው እራሱ ተናግሯል። በውስጥ የተለያዩ ሰዎችም አውርተውታል። የኔ የምላቸውም ሰዎች የጋራ የሚሆኑ ሰዎቻችን አውርተውታል። ለጊዜው ያለው ይሄ ነው። አዎ ለጊዜው ያለው ይሄ ነው። እንግዲህ ያው ልጅ አለው እሷም ልጅ አላት። በቃ እና ምን እናደርግና እና እና አሁን ወይ እኛ ምን እንድንላችሁ ነው ማለት ልጅ ልጆቻችሁን በአንቀል ባንላክና አዝላችሁ ላይ ብጡልን እንድንላችሁ ነው ወይስ ምንድን ነው የሚጨቀጭቁ

ታዲያ አብስና ብስብስ ብላችሁ አርፋችሁ ቁጭ ብላችሁ የራሳችሁን ላይፍ አታሳልፉም? እንደ ምንድን ነው ሚዲያ ላይ መጥቶ መጨቃጨቅ? ምንድን ነው እንዲህ ራስን ማርከስ? ይሄ እኮ ክብር አይደለም እኮ ለቤተሰብም፣ ለራሳችሁም ክብር አይደለም። ተቀማች እኮ ቀማች መባል እኮ ጀግንነት አይደለም ምርካሽነት እንጂ እንዝላልነት እንጂ

እናንተ እንደ ክብር አይታችሁ ነው በቃ የምታወሩት። በቃ ያኔ አዎ በቃ ጀግና ስለሆንኩ ነው የቀማሁት። ይሄ እኮ ሴተኛ አዳሪነት ማለት ነው። በቃ የሰውን ትዳር ገብቶ እኔ እሷን አይደለም እሷ ገና ይጣራ ይጣራ አይደለም ታሪኩ ግን ከምትናገረው አንጻር እና ብዙ አለሌዎች አሉ፣ በወንድ እንደዚህ እንትን የሚሉ ምንድን ነው ታዲያ። ምን ምን አድርጉ ነው የምትሉ ነው? አሁን እኛ ምን እናድርግ? ያኔ አሁን ምን ሁኬርስ ያኔ የእናንተ ላይፍ የእናንተ መግማማቱ ነው እኛ የሚያሳስበን።

አይደለም እዚህ ጋር የተናገርሽው ይኸው ስሙ ስሟል አጠራ ጀግናነት እኮ ነው የሰው ባል መሆኑ ወይም ፋይናሉ አሁን ማን ጋር ያለ ፋይናሉ እኔ ጋ ነው አሁን አልሰማሽም አምዱቄታ በቃ በቃ እንግዲህ እንደዚህ ነው ይኸውላችሁ አያችሁ ፋይናሉ እኔ ጋ ነው የሰው ባል መቀማት እንዲ ነው ምናምን ይኸውን እንደ ክብር የሚወራ አይደለም ጉቺ እውነቴን ነው የምልሽ

ማንኛችሁም በቃ ሴት ክብር አላት። ወንድ ልጅ እመኑኝ ፊት ስትነሱት ነው እንደውም የበለጠ ከእናንተ እግራችሁ ስር የሚወድቀው እንጂ፣ እዚህ ጋር ስትሽለጠለጭለት ሚዲያ ላይ ወተሽ በቃ አዎ ቀምቻለሁ፣ እሱን የበለጠ እንዲያብጥና ነገ አንችንም ክክክ ካረጋ በኋላ ምስር ክክ ካበላ በኋላ ራሱን መሄዱ አይቀርም። እንዴ እውነቴ ነው የምልሽ ይሄዳል። ከዛ አየር ላይ ትንሳፈፊያለሽ። ነገ ትዳር ትይዣለሽ እኮ

ልጅ መውለድ ምንም ትዳር ከመያዝ የሚያገድ የለም። ባል ከሌለሽ ባል መያዝሽ ግዴታ ነው። በቃ ያኔ መኖርሽ አይቀርም። ግን ለወደፊት ባልሽ እዚህ ሚዲያ ላይ ተግማምተሽ እዚህ ሚዲያ ላይ አውቀምቻለሁ የሰው ባል ምናምን እንደ ኩራት ቆንጆ ነሽ ምናምን እኮ አደለም እኮ ቁንጅና አደለም። የሴት ልጅ ቁንጅና ምንዶ ታቅላችሁ አስተሳሰቧ ነው። ይህን ሲባል እንደቀላል ልታዩ ትችላላችሁ። ብዙዎች መልክ ያላቸውን ይዘው ሲቃጠሉና ሲበግኑ የሚኖሩ አሉ።

አመል፣ አመል የሌላቸው መልክ ብቻ የሆኑ ማለት ነው። ነገር ግን ቢያንስ እንኳን አስተሳሰቧን አፍቅረ ወደ ቢሆን እሺ። ሚዲያ ላይ አንተ ራስህ ወንዱ የምትሽለጠለጠው መተ ምን እንድትሆንልህ ነው? እኔ የትዳር እንትን የለኝም ወረቀት የለኝም። ኖር አልኖረ ሁኬፕስ ያ የራስህ ጉዳይ ነው። ቀጣዩ ፓርት ሊሆን የሚገባው ክሰብስባት እሷን እና ቁጭ በሉ አርፋችሁ ከሚዲያ እስኪ ወጣ በሉ። እንደውም ምን አለች እዚህ ጋር ይህንን ሁሉ ካወጣች

ምን ካለች በኋላ እዚህ ጋር ላይ ባለው ነገር ሃፒው እዚህ ስለቤተሰቦች በዛ ልክ ሄዶ ቤተሰቦቹን ልኮ እርግጠኛ የሆነ ነገር ለቤተሰቦች የሚያሳውቅልኝ ከሆነ እኔ እዚህ ጋር አምጥቼ አንቺ ፎሎ የምታደርጊው ተገስጠሽ የምታየኝ አንቺ በውስጥ የምትጻጻፊው ባሌ ፕራይቬት ነው። ፐብሊክ እኔ ብቻ ነኝ። ፐብሊክ ላይ የምታዩት እኔ ነው።

ፐብሊክ ላይ ያለው እኔ እስኩዝንበኝ ፕራይቬት ላይፌ ነው ይሄ። ፐብሊክ ያለውት እኔ ነኝ እና ታዲያ አንቺ ማለት እሱ ነሽ እንዴ? ታዲያ እሱን ማዝለሽ መተሽ ካወራሽ በኋላ ታዲያ ፕራይቬቱ ምኑ ነው? ስታደርጉ ያለው ነው ፕራይቬቱ። ይቅርታና ያኔ አልጋው ላይም ጨዋታውን ታሳዩ አስባችሁ ነበር እንዴ? እሱ ፕራይቬት መሆኑ ሆነባችሁ ነው እንጂ ታሳዩን ነበር ፐብሊክ እናንተ። ኧረ ደፋር ናችሁ ታደርጉታላችሁ?

እልህ ነገር እኮ አታስቡም እኮ ዛሬን የምትኖሩ ሰዎች ብትኖሩ እናንተ ናችሁ እኮ። የትኛው ፕራይቬት ላይ ወጣ እኮ ይኸው እያወጣችሁ እየተንዘላዘላችሁ ነው። ይው እሱም ስገጠ ብሎ ከፍቶ ላይ እኔ በእውነት ላይቭ ላይ ምናምን መጥቶ የሚንዛዛ የሚሽለጠለጥ ምናምን ወንድ አይመስለኝም። እንደገና ደግሞ ሴቶች ደግሞ በወንድ ስትጣሉ ደግሞ በጣም ነው የሚያናደኝ። ለምን ምን ምን የተለየ ነገር ኖሮ ነው

አንድ ወንድ ያንቺ ከሆነ የአንቺ ነው። ከአንቺ የትም አይሄድም። ከሄደ ግን ያንቺ አይደለም ሲጀመር። የድሮ ሚስቱም ብትሆኚ መተሽ እዚህ ጋር እንዳትንዛዥ። እስካሁን እኔ የሰማሁልሽ ነገር የለም፣ ግን እንዳትንዛዥ። በቃ ንቀሽ ተያቸው። የአንድ ወር የሁለት ወር ፍቅር ስለሆነ የሚዲያ ፍቅር ስለሆነ ተይው። ዞሮ ዞሮ ወደ አንቺ ይመጣል። ያኔ በጫማ ጥፊ ገልበሽ ታባሪዋለሽ። እመኝኝ። እነዚህ ከእንትን ከአልጋ ውጭ ምንም የሚያውቁት ነገር የለም ማለት ይቻላል። ቢብ ሊጠቀምባት ይሆናል። ምን ይታወቃል?

እዚ ጋር ምን ነበር ያልሽው? እስኪ ቆይ፣ እንስማሽ። እኛ ኮ ፐርሶናል ላይፋችንን ፕራይቬት ላይፋችንን አናወጣም። ሶሻል ሚዲያ ላይ ምንም የምታወጭው ነገር የለሽም። የምታሳይን ምንም ነገር የለሽም። ሚዲያ ላይ ወጥቶ ፕራይቬት አለ እንዴ?

የለሽም። እመኝ ምንም ምታሳይን ነገር የለሽም፣ እንጂ ማሳየት ስላልፈልግሽ አይደለም፣ ምታሳይን ነገር ስለሌለሽ ነው። አመሰግናለሁ። አዎ፣ እነዚህ ናቸው። በቃ እንደዚህ ነው። በቃ ነገሩ እንዲህ ነው። በቃ እንትን የሚለውና፣ አረ በእናታችሁ እንደው ከእኔ እንድትማሩ ስለምፈልግ ነው። እያንዳንዱን ነገር በቪዲዮ አስታክኬ የማመጣው እዚህ ጋር ማስታወቂያ ገባ አልገባ ቢጫ በራ አልበራ ሳይሆን ጉዳይ እኔ ትምህርት ማግኘታችሁን ስለምፈልግ ነው

ለሌላ አይደለም እንጂ ቢያንስ እንኳን ሴት ልጅ በቃል ከዚህ መማር ትችላለች። ባልካለሽ ወደ ሚዲያ እንዳታመጪ፣ ሚስት ካለ ወደ ሚዲያ እንዳታመጣ። ማምጣት ካለብህ ስርዓት ባለው መንገድ የሆነች አሳይቶ መንሳት ነው እንጂ አቱል ሁሌ እመጣለሁ ካልክ ግን አከተመ።

የነዚህ ቶ ሆይ ሆይታ ነው። የነዚህ እቺ በቃ ዱባይ አይደለ ያኔ ይመጣል፣ ከዛ በኋላ ይደረጋል፣ ምናምን ይሄዳል፣ ከዛ በኋላ ላይቭ ሁለቱ ይገቡና መሰዳደብ ይጀምራሉ። እንደነ ጂጂ ምናምን ይሆናል ማለት ነው። ታሪኩ ግን እስከዛ ድረስ ነው። እንዲቅልብልብልብልብ ያደረጋቸው ክብራቸውን እንዲያውርደው ረተው እስኪ ምንደምላችሁ

ጀግናነት እኮ ነው የሰው ባል መሆኑ። የአስር ልጆቹ እናት ብትሆን ክብሬ የተነካ ነው የሚመስለኝ ከሴቷ ጋር ማውራት። አራስ ያዝዤን ያሰራሁታል። ባሌ ላስታ ላሊበላ

ከወሉ አዝዤ አይኑን ሲሉኝ ጎላጎላ አድርጉልኝ፣ ጥርሱን ሲሉኝ ነጣ ይበልልኝ፣ ጉችዬ ደረቱ ሲሉኝ ሰፋ ይበልልኝ፣ ቅመቱ ረዘም ይበልልኝ ብያ በትዕዛዝ ነው ያሰራሁት። ተገጫጨ ነገር ነው እዚጋ። የሰው ባል አዎ፣ ቀምቻለሁ። ጀግንነት ነው። ጀግናነት ኮይ ነው የሰው ባል መሆኑ። እዚጋ ደግሞ የሰው ባል አልቀማውም። እዚጋ ደግሞ በልኬ አሰርቼ ነው። እንደ በልክ ማሰራት እናንተ ጋር እንደዚህ ነው። ከሰው ቤት ነው እንዲ ልክ እንዲ የምትወስዱት

ለስፌት የምትለኩት ከሰው ቤት ነው። ከሰው ትዳር ላይ ነው ለክታችሁ፣ ከዛ በኋላ ኦኬ እስኪ ቆይ ይምጣና ያጫውተኝና ከዛ ወደዛ የሄዳል አይነት ራስን አርክሶ የመኖር ላይፍ ነው የምትፈልጉት። እንደዛ ነው። እንደዛ ከሆነ እኔ ምንም ማድረግ አልችልም። በቃ ይሄው ነው ያለው ነገር። ራሴን የመጣሁት ጉች መጥ ሰው ነች። ጉች የምትወደድ ሰው ስለሆነች ወድጃት ነው ከእሷ ጋር የሆንኩት። ያችንም እንደዚሁ ነው።

ምርጥ ሰው ናት። ምናምን ተሽለጥልጦ ምናምን ነው ያችንም ጓደኛ ፍቅረኛ ያደረጋት። ከዛ በኋላ የመጣናችንም እንደዚሁ ሴት ልጅ መቼም አብሶ እንደ ዱባይማ ጥቂት የሚባሉ ሴቶች ያሉት መርገምት ምንም አይሰሙም። ደንቆሮ በዚህ ሳይሆን አልኳችሁ፣ በዚህ በታችኛው ነው የሚያስቡት። ጎበዝ እውነታው ይሄ ነው። በቃ ይሄንን ነው ል የመጣሁት። በተረፈ የፓስተሩን እንስማውና

አንድ ኑሮ የመረረው ፓስተር ብዬ ነው ይህን ማም የምጠራው እንዲህ በቃ ንግድ አድርገውታል እኮ እናንተዬ ጎበዝ ምን ይሻለናል ቸርች እኮ አሁን እኮ ጥንቆል አይሉት ምንድን ነው ስሙ ትንቢት አይሉት ወይ ምን አይሉት ምንም ግራ ገባን እኮ በእውነት ይሁ ማም እንዳለን

በአማርኛ ነገርኳችሁ፣ በኦሮምኛ ነገርኳችሁ፣ አይገባችሁም። እንደ አምስት ሚሊዮን በሁለት ቀን ውስጥ እፈልጋለሁ። አምስት ሚሊዮን ይፈልጋል። በዚህ ሁለት ቀን ውስጥ ቢያንስ አምስት ሚሊዮን ይፈልጋል። ቸሁ የሚንሆናችሁ ነው። እጌት አንዴ በኦሮምኛ ነገርኳቸው፣ አንዴ በአማርኛ ነገርኳችሁ። አማርኛም ኦሮምኛ ማሰብ ምን ባለ ስርዓት የያዙ እንዴ ልክ አላቸው። ጌታ ዩ ዋንት ቶክ ሚ ቶክ ሚ ዳይሬክት

እንደው መጽሐፍ ቅዱስ አስተማሪ ነን ትላላችሁ አይደል? እንዴ አስተማሪ ነን ካላችሁ መቼም መስራትን ይደግፋል አይደል? እግዚአብሔር ቃል ላይሰር፣ ማይሰራ አይብላ ይላል አይደል እንዴ? እንደው ተውና ጥረብ ግረብ ብላ ይላል አይደል እንዴ? እሱንም ትታችሁት ነው እንዴ? አሁን በህዝብ በቃ፣ እዛም እዚህም ሲሸቅሉ ምናምን በቃ አሁን እዩጩፋን በጣም እንትን እያሉት ነው ምናምን፣ በቃ እንትን ላይ ናቸው ያሉትና፣ ዘይት እየተሸጠ ምናምን አሁን

በቃ ቸርች ዝጉና፣ ምንድን ነው የሚባለው ስሙ፣ ምን ነበር ይሄ፣ ዘይት ምናምን በፊት ምናመጣበት አመጣበት፣ ምን ነበር ሸማቾች፣ ሸማቾች አድርጉ፣ ክፈቱ። እውነቴን ነው ብላችሁ እንዴ? በእግዚአብሔር ስም ለምን ትሸቅላላችሁ? ትልቅ የሆነው እግር ሰማይም ዙፋኑ ነው፣ እግሩ የምድር መረገጫ የተባለለትን ጌታ የዚህን ያህል የምታስንቁት ዘይት እያመጣችሁ ፎቶአችሁን እየለጠፋችሁ ክብራችሁን እንዴ? ክብራቸው በኖራቸው ማለት እኮ ይሄ ነው

የእግዚአብሔር ክብር ጎደለና፣ በቃ እናንተን ፎቶ እየለጠፋችሁ ዘይት ምናምን ተጸልዮበታል። ታዲያ በአንተ ነው እንዴ የተጸለየውና ፎቶ ምን ያደርጋል? እንደዚያ ገና ደግሞ የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ይላል። አንተ በገንዘብ የሚሸጠው ማን ስለሆንክ ነው? የእግዚአብሔር ጸጋ በነጻ የነጻ ስጦታ እስከሆነ ድረስ በነጻ ነው አረላ ሰጥ የሚገባው እንዴ? ከዛ አልፋችሁ ተርፋችሁ ዘይት መሸጥ ምናምን፣ እንደገና ደግሞ ሚሊዮን አስገቡልኝ እንዴ? አስራትና መባው የት ነው የሚሄደው ታዲያ? አስራትና መባ ትበሉ የለ እንዴ ትውጡ የለ

እሱ አይበቃችሁም እንዴ? መጽሐፍ ቅዱስም የሚያዘን አስራትና በባውን ነው። የምን ዘይት ግዙ ነው የምን እንዲህ ግዙ ነው የምን እንዲህ ምናምን ሸማቾች እጅ አልገዛም እንዴ? ይሄ ብልግና ነው። ግለሰብን እየደገፋችሁ የምትጮሁ ሰዎች አቁሙ። ስህተት ከሆነ ስህተት። ክርስትና ጴንጤነት እንዲያስጠላ እያደረጉ ያሉ ብዙዎች፣ ፓስተር ነን ባዮች ጠንቋዮች ናቸው እያስቸገሩ ያሉት እንደዚህ ሰርተው እንዳይበሉ በቃ ህዝቡ ላይ ይሄን፣ በግበግ በግ ህዝብ ይጫወቱበታል

አብሶ ደግሞ ወደ ክፍለ ሀገር ምናምን ሲሄዱ ማን ጥሩ ጥሩ አንድ መኪና ሙሉ ዘይት ጭነው የሚሄዱ ነው የሚመስለኝ ሁሉ ከሸማቾች ገዝተው ይጅቃላ በቃ ቢቸግረው ይህኛው ፓስተር ምን አደረገ አንድኞ ቸርች ሊከፍት ፈልጎ ነው መሰለኝ እንደዚህ እንደዚህ ሚሊዮን ብር ፈልጋለሁ ነው ምናምን አለው ከዛ ምን ብሎ ቢመልስለት በእግዚአብሔር መንፈስ ሆኖ ማለት ነው ስሙት እግዚአብሔር አምላኮይ ለቤተክርስቲያናችን መሳሪያ የሚሆንን 120 ቢሊዮን

አሁን ልቀቅልኝ፣ ወይም ደግሞ 120 ቢሊዮን አልሰጥም ብለዋል። በቃ እንዲህ እኔ አሁን ፓስተር በሆን እንዲህ ነው ብለው በቃ አልሰጥም ብለዋል። በቃ የለም እግዚአብሔር በቃ አልሰጥም ብለዋል። እግዚአብሔር አምላክ ሆይ ለቤተ ክርስቲያናችን መሳሪያ የሚሆንን 120 ቢሊዮን አሁን ልቀቅልኝ፣ ወይም ደግሞ ስጠኝ። አልሰጥም ብለዋል።

ለምድራዊ አይደለም ለመንፈስ ለኃጢአት ለበደልህ ነው እንጂ እሱን ስራውን የሚሰራው ለአንተ ለዚህ ለስጋዊ ፍቃድ ለስጋዊ ደስታ ለምታሳልፈው ብርና የተለያየ ነገር የምጠይቀው ሽቀል አድርገን ሱቅ ኮ መክፈት ነው የቀራችሁ። አሁንማ በቃ ብር እንት ተበድረው ተለቅተው ምናምን ይመጡና የሆነች ዳስ ነገር እንት ልኑና ከዛ በኋላ ያሰፉታል አልኳችሁ። ባንዴ ለምን በቃ ካላስ በጌታ ስም ይሸቀላሉ እንደ ጉድ።

ይሄኛው ፓስተር ለቸርቻችን ነው። ለምን ለአገልግሎታችን? 120 ቢሊየን እኮ ነው ሁላ የጠየቀው ቁጥር። አትፈሩም እናንተ ደፋር ናችሁ። እና ያስፈልገናል ይሏል። የለም አልሰጥም ብሏል። እኔ ሎብ እኔ እኔ አሁንስ

እግዚአብሔር ድሮ በነተስፋዬ ጋቢሶ እንዳልኳችሁ በነተስፋዬ ጋቢሶና በነ ታምራት ምናምን ጊዜ የነበረውን የአገልግሎት ጸጋና የአገልግሎት ትምህርት ሳስበውና የአሁኑን ሳስበው ይህ ትየለሌ ነው። የበፊቱ መዝሙሩም ቃል ነው፣ ተመስጠ ነው የምሰማው፣ ቁጭ ብለ የምታዳምጠው ነው፣ ከእግዚአብሔር ጋር ኮኔክት የምታደርግበት ነገር ነው ምናምን። የአሁኖቹ ኮሜዲ ከመሆኑ የተነሳ አይደለም፣ ከእግዚአብሔር ጋር ኮኔክት ልታደርግ ይቅርና አባቴ ኮሜዲ ትስቃለ፣ ያስቃል።

እስኪ ተነሱና ምንጣፎቻችሁን ገለጥ ገለጥ አድርጉ፣ ብራ ሌላል ከዛ በኋላ አንተ ሰገጤው ግረጥ ስታደርግ አንተ ከመግባት በፊት ጽዳት ከሲያደርጉ ወንበር ሲደረድሩ ሰግስገው ሰግስገው ሰግስገው አስቀምጠው፣ ከዛ በኋላ ሰጠ አዴ ጌታ ሰጠኝ። ብራ ብራ ግዲ አዴ እንድሮ መሰገጥ እንደዚህ ዲያረተው አረተው፣ አታሰድቡን፣ አረተው። ክርስትናዬን እኔ እወደዋለሁ በእውነት ፕሮቴስታንትን በጣም ነው የምወደው እኔ። ነገር ግን ስራችሁና ተግባራችሁ በጣም ነው የሚያስጠላኝ እኔ። እንኳን ዓለማዊ ሆኜ ክብር ክብር እሰጣለሁ።

እንደናንተ አይነቱ ግን ጭራሽ የምትጠይቁት ብር እራሱ እኮ አካውንት ባንክ ይገባልሃል ቡክን ይዘና ምናምን እንዲ እንዲ ይዞ መጥቶ ምንም ያልለፋበትን ገባል እንዴት ገባ እንዴት እንዴት እንዲ ተነስራ ተለወጥ ከዛ ውጭ እግዚአብሔር አምላክ ለምድራዊ ህይወት እዮብ የተፈተነው ለምንድን ነው ለምድራዊ ብሎ ነው እንዴ ከጌታ ጋር አልላቀቀም ብሎ እኮ በቃ

እንትም ብሎ ነው አይደል እንዴ? ከዛ በኋላ ጸጋው የሞላለት ጽድቁና መንግስቱን እሹ ሌላው ይጨመርላችኋል የሚለው ቃሉ እኮ አይደል እንዴ? እናንተ ግን ጽድቁና መንግስቱን ትታችሁ እናንተ ብሩ ነው፣ ብሩ ላይ ነው ያላችሁ፣ ሌላ ነገር ላይ ነው ያላችሁ። አያችሁ፣ እዚህ ጋር መቀደም ያለበትን ትታችሁታል። ጽድቅና መንግስቱን እሹ ሌላው ይጨመራላችኋል ያለውን ትታችሁ እዚህ ጋር እናንተ ንብረትና ገንዘብ ላይ ነው የቆማችሁ። ያ ደግሞ ንግድ ቤት ይባላል እንጂ ቸርች ሊባል አይችልም።

እንደነዚህ አይነቶችን ካውንስሊንጉ ሊያስወግድ ይገባል። እያንዳንዱን ንግድ ቤት ያደረገው እነ ሰገጤ። ምዕመናንም ደግሞ አሜን፣ መቼም ፓርላማ ላይ ማጨብጨብ ነኝ አለ። እንደገና ቸርች ውስጥም ስትገቡ እንደዛው አሜን ባይ ነኝ ብዙ ነው ያለው። እንዲህ እንደሚሻለን እንደው ኧረ ንቁ፣ ኧረ ተው እንዴ!

ይህን ይመስላል። ለማንኛውም እባካችሁ እባካችሁ መቶ ከምናምን ምናምን ምናምን እንደው እኔ ቢሊየን ሚሊየን አላልኩም፣ እኔ ቁጥር እፈራለሁ፣ ነው ቢያንስ መቶ ምናምን ናችሁ የቀራችሁት። እስኪ ሼር ሼር አድርጉና ሰብስክራይብ አድርጉና እባካችሁ 200 ሺሁን እናክብር። አክብር ካልኳችሁ ቆየሁ ይመስለኛል፣ ለምን እንደሆነ አላቅም። ታዩኝ ያላችሁ ግን ሰብስክራይብ ማታደርጉት ብዙ ናችሁ፣ ምንም ችግር የለውም ቀዩን ብትነኩት ምንም ነገር የሚጎልባችሁ ነገር የለም። በቃ ካላስ ቀዩን ንኩት፣ ስልካችሁ ለኔ ያለችን ቀዩ የደውል ደውል ምልክቷን አለቀ በቃ እና ላይክ አለቀ

እችም ብቻ ነው። እውነቴን ነው የምላችሁ፣ ዩቲዩብ መስራት በጣም ከባድ ነው። ከቀረጻው ጀምሮ እስከ ኤዲቲንግ፣ አንዳንዴ ሰርታችሁ ሰርታችሁ ድምፅ ላይ ኖሮ ይችላል የድምፅ ጥራት ከእንደገና ልትቀረጹ ይችላል። እንደገና ኤዲት አድርጋችሁ ምናምን ምናምን ነው፣ አውርዳችሁም እንደገና ዳውንሎድ ማድረግ አለ። ብዙ ነገር አለው እና ከእናንተ የሚጠበቀው ጭቀላሏን ሰብስክራይብ ማድረግ እና የደውል ምልክቷን፣ እንዲሁም ደግሞ ላይክ፣ ሀሳብ አስተያየታችሁን ደግሞ በቅንነት

ኮመንት ላይ ማስቀመጥ ትችላላችሁ። እንዲህ እውነት እውነቷን ነጭ ነጯን እየተነጋገርን አብረን እየሳቅን እየተጫወትን ቁም ነገር እያዝን እንቀጥላለን። በተረፈ በስደትም በሀገር ውስጥም ያላችሁ ሰላማችሁ ይብዛልኝ። እንደምወዳችሁም እንደማከብራችሁም አትርሱ። ባይ ባይ